አንተም የእሷን መንፈስ ይዘ ሌላ ቦታ ትሄዳለ። የምትቀርባትን ሴት የማትወድ ሌላ ሴት አለች። እዚህ ውስጥ ያዩሽ ወንዶችና የዝሙት መንፈስ ያለባቸውና አንቺን ከአንቺ ጋር ለመተኛት የፈለጉ ወንዶች በሙሉ ሲያዩሽ ከእነሱ የዝሙት መንፈስ በሙሉ መጥቶ ይገባል። ሲገባ ደግሞ በጥሩ አቀባበል ትቀበዋለሽ። ሲጠቅሽ ትጠቀሽለታለሽ። ሲጋብሽ ትጋበዣለሽ። ስተኙ ትተኛለሽ። ያ ማለት ላከብሽ የዝሙት መንፈስ ተገዥ ይሆነሻል ማለት ነው። እኛ ቤት ውስጥ እናታችንና አባታችን በአዳም ልኮ አያመልኩም አይባልም። አዎ አላመልኩም ግን ያመልኩ የነበሩ ቤተሰቦች ከኋላ ዘር ይኖራል። ተያይዞ ተያይዞ በሰንሰለት ይመጣል እኛ ላይ። አንቺ ደግሞ ቆንጆ ከሆንሽ ቅርጽ ካለሽ የተለያየ በጣም የሚያማምሩ ነገሮች ካለሽ አለቀ፣ በቃ ለትልቅ ቁም ነገር ለበርገር ተፈላልጋችሁ በከረሜላ እንደመጣላት ማለት ነው። ያ ማለት በትልቅ በቃ በትልቁ ለትዳር ለሚባለው ጉዳይ ተፈላልጋችሁ በጣም ኢምንት በሆነች ትናንሽ በሆነ ነገር ተኮራርፎ በዛው ነገሮች ተካረው እልከኛ ሆነው እስከ መፋታት። አንደኛ ትዕቢተኛ የሆኑ ሰዎች፣ ተመጻዳቂዎች፣ ከንቱ ውዳሴ የሚፈልጉና ግትር የሆኑ ሰዎች ሴትም ወንድም ማለት ነው የሆኑ ሰዎች ሁልጊዜ የሚፈልጉትን ነገር አያገኙ ሁልጊዜ እንደተበደሉ ብቸኛ እንደሆኑና እንደተገፉ፣ ከዛ ጥብርር ሲሉ ሰው እንዳጡ ይሄ አንዱ ነው። በቃ ደስ የሚላቸው ነገር አያገኙም፣ አይደሰቱም፣ ደስተኞች አይደሉም። ሁለተኛ ነገር ደግሞ የዚህ ጸባይ ባለቤት ሰይጣን እንደሆነ ሲነገራቸው ደጋረገ ከሚለው መልስ ውጭ ሌላ ነገር አያውቁም እና ምን ይጠረስ ምከረኝ አልኩህ ምናምን ከሚለው መልስ ውጭ ሌላ ነገር አያውቁም እና ከሚሆን ይህን ባህሪ ከየት ወረስኩት አባቴ እናቴ ወይስ ከማን ነው በቡዳይ በላችኝ በቡዳይ የበላኝ ሰው አለ። የሰው ባህሪ እኔ ጋር መጥቶብኛል፣ ደባል ሆኖብኛል። ከመቼ ወዲህ ነው እንደዚህ የሆንኩት? አጫሽ ቃሚ ሰካራም ምናምን የሆንኩት መቼ ነው? ይሄ ነገር የመጣብኝ ከቤተሰብ ነው ወይስ በፍቅር ደረጃ ከሆነ ሰው ጋር ከኖርኩ በኋላ ከሆነች ልጅ ጋር ከኖርኩ በኋላ የመጣብኝ ነው ብላችሁ ቼክ አርጉ። ወንዶችም ከሴት ጋር ጨዋታ ሲጀምሩ፣ ሴቶችም ከወንድ ጋር ጨዋታ ሲጀምሩ ከዛ በኋላ በፍቅር እንዳልነበሩ ይጣላሉ፣ እፍፍ ብለው እንዳልነበሩ ይጣላሉ። ሲጣሉ ባህሪ ለባህሪ ተያይዘው ነው የሚጣሉት። እሷም የእሱም ባህሪ እሱም የእሷም ባህሪ ወርሰው ነው የሚጣሉት። እና ደባል የሆነ ባህሪ ይዞ ነው ብቻውን የሚቀጥለው ወይም ደግሞ ከሌላ ፍቅረኛ ጋር የሚሄደው። ያ ደባል ባህሪ ሌላኛዋ ፍቅረኛ ጋር ሲሄድ ይጣላል፣ ይቆጣል ማለት ነው፣ ንጭንጭ ይኖራል። ያችን እያስታወሱ መናደል አለ። ስልኩ ላይ ፎቶዋን አይረሳም ወይም ስልኳ ላይ ፎቶውን አትረሳም። በዚህ የተነሳ ሁለተኛው ጋር ይጣላል። አያችሁ፣ ይሄዳል መንፈሱ አብሮ ይሄዳል እና በዝሙት በሩካቤ 99 ከ90 እስከ 100 ፐርሰንት ማለት ነው። በሩካቤ መናፍስት ይተላለፋል። ከወንድ ወደ ሴት፣ ከሴት ወደ ወንድ በዝሙት በመዳራት በመሳሳም አጠቃላይ በተላጥቆ ማለት ነው። በግዕዙ በሩካቤ መናፍስት ይወራረሳሉ። ለምሳሌ የቀረብሽው ወንድ አንቺ እናቱ በአመቺሳ ለሰይጣን የሰጠችው ከሆነ፣ መቺሳ ማለት ማስታቀፍ ለሰይጣን ማስታቀፍ ማለት ነው፣ በኦሮሚያ ባህል ማለት ነው። በጉራጌ ክልልም ሚየት አርሜት ቦዣ ተብሎ የሚጠራው አማራ ክልል ላይም ሲወለድ ራሄሎ መንፈስ ወርሳው ልክ ሲወለድ ዶሮ ይታረዳል፣ እንደየ ብሔራቸው። ትግራይ ክልልም ልክ እንደዚሁ እንደየ ብሔራቸው። ልጆቼ ለመናፈስ የሚገብሩበት አይነት አሰጣጥ ተሰጥቶስ ቢሆን ከአንቺ ጋር ሲኖር ያንም ነገር ወደ አንቺ ይመጣል። ባህሪው ግልብጥብጥ የሚልብሽ ፀባዩ የሚለዋወጥብሽ እንደገናም ደግሞ እንደምትፈልጊው አይነት ወዱ እንዳይሆን ቺት የሚያደርግብሽ ስልኩ ላይ የማትፈልጊውን ነገር የምታገኝበት ቤተሰቦቹም አንቺን የሚጠሉበት መንገድ ሊሆን ይችላል ይሄ አንቺን አይፈልግሽማ ሌላው ሴት ዛሬ አይነት ጥላ ካለችበትም አንቺን አትወድሽም ማንሽ አንቺ እኔ አንቺ ሳትመጪ በፊት እኔ እኮ ባሌ ነው ብላ ውስጥ ያለችው መንፈስ ትገፋሻለች አፈቅርሻለሁ እያለሽ ይጠላሻል እንጋባ እያለሽ ይጣላሻል ባህሪው ይገለባበጥብሻል። በትንሽ ነገር ትጣላላችሁ። ለ ነው ምንድነው ለትልቅ ቆም ነገር ለበርገር ተፈላልጋችሁ በከረሜላ እንደመጣላት ማለት ነው። ያ ማለት በትልቅ በቃ በትልቁ ለትዳር ለሚባለው ጉዳይ ተፈላልጋችሁ በጣም ኢምንት በሆነች ትናንሽ በሆነ ነገር ተኮራርፎ በዛው ነገሮች ተካረው እልከኛ ሆነው እስከ እስከመፋታት በጫኝነት ደረጃ እስከመለያየት ቤተሰብ ጣልቃ ቢገባም እንኳን ነገሮች በጣም አስቸጋሪ እስከመሆን ድረስ ይደረሳል። ለምን ሲባል እንድትጋቡ የማይፈልግ አለ፣ እሱ ውስጥም አንቺ ውስጥም። አንቺ ደግሞ ቆንጆ ከሆንሽ ቅርጽ ካለሽ የተለያየ በጣም የሚያማምሩ ነገሮች ካሉሽ አለቀ፣ በቃ ለምን ኖረሽ። አይደለም ሸፍኙም፣ አትሸፍኙም፣ እሱ የአንቺ የክርስትና ሕይወት ማነት ይወስነዋል። ግን አንቺ ጋር ያለው ተፈጥሮ እግዚአብሔር ሰይጣን እንዲስብ አድርጓል፣ የፈጠረው መልካምና ውብ አድርጎ ፈጥሮሻል። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጸልየሽ ሰግደሽ ሰይጣን ቡዳ አይነጥላ እንዳያይሽ እንዳያገኝሽ ሆነች መገኘት ትችይ ነበረ። ራስሽን ባለመጠበቅሽ ያዩሽ ወንዶችና የዝሙት መንፈስ ያለባቸውና አንቺን ከአንቺ ጋር ለመተኛት የፈለጉ ወንዶች በሙሉ ሲያዩሽ ከእነሱ የዝሙት መንፈስ በሙሉ መጥቶ ይገባል። ሲገባ ደግሞ በጥሩ አቀባበል ትቀበዋለሽ። ሲጠቅስሽ ትጠቀሽለታለሽ፣ ሲጋብዝሽ ትጋበዣለሽ፣ ስተኙ ትተኛለሽ። ያ ማለት ላከብሽ የዝሙት መንፈስ ተገዥ ሆነሻል ማለት ነው። ከዛ የአንድ የሁለት ሳምንት የአንድ ወር ወይም የአንድ ዓመት ጨዋታ ይሆንና ትለያያላችሁ። ሌላ ወንድና ሌላ ሴት ጋር ደግሞ ትሄዳላችሁ። የዚህኛው ልጅ መንፈስ ይዘሽ ሌላ ቦታ ትሄጃለሽ። አንተም የእሷን መንፈስ ይዘህ ሌላ ቦታ ትሄዳለህ። የምትቀርባትን ሴት የማትወድ ሌላ ሴት አለች። እዚህ ውስጥ የመጀመሪያ ፍቅረኛ የዝሙት መንፈስ ሊሆን ይችላል። አንተን በመስተፋቅር ያጠመደች ሊሆን ይችላል። ከእናት የመጣዊ ከአባት የመጣ የአይነጥላ መንፈስ የምትቀርባቸውን ሴቶች ላትወድልህ ትችላለች። ስለዚህ ምን ትሆናለህ? በቃ ሁሉንም የቀረብካትን በሙሉ በዝሙት እየቀረብኩ ብቻ መሄድ ነው። እምቢያለኝ እምቢያለኝ እምቢያለኝ፣ አልሆንላለኝ፣ ሴቶች አልበረክታሉኝ፣ ዘማዊ ናቸው፣ ቺታ አረገችብኝ። እሷም እንደዚሁ ትላለች። ወንዶች አንድ ናቸው፣ ምናም ምናም ትላለች። ይሄ ነው፣ ሌላ ለውጥ የለውም። ስለዚህ አማትቦ ራስን መቀደስ፣ መስገድ፣ ስጋን በጸበልን፣ በእምነትን፣ በምንም ንጹህ አድርጎ ወደሚቀጥለው ስቴፕ ስትሄዱ የሚወረወረው ማንኛውም የዝሙትም የቡዳም የምንም የምንም መንፈስ ኮተትም መተትም ሊሆን ይችላል። ከሴት ጓደኞቻችሁ የሚመጣ የሴቶች ከወንድ ጓደኞቻችሁ የሚመጣ የወንዶች መንፈስ ሊኖር ይችላል። ያ አይመጣም፣ አይነካችሁ። ምቀኛ እንኳ ቢኖር ይመልሰዋል። አይናቸው እያየ አግብታችሁ ስትወልዱ ወግ ማድረግ ስታዩ ያዩዋችኋል። እያ እነሱ አይናቸው እያየ ምቀኞቻችሁ ወይም የዝሙት መንፈስ ያለባቸው ሰዎች እያዩችሁ ደስ የሚል ኖሮ ትኖራለች ለምን አጥር አለ ታጥራችኋል በእግዚአብሔር ኃይል ታጥራችኋል እና ራስን መጠበቅ የመሰለ ነገር የለም ዝም ብሎ በመጻደቅ ትከንቱ ውስጥ መግባት ትምህርቱን መቃወም ሳይሆን ትምህርቱ ምንድን ነው ዘውጉ ብሎ ማሰብ ያስፈልጋል እንደ እህታችን እህታችን ጥግ ድረስ የሄደችው ሳታቀን ነው መስማትም አትፈልግም ለምን ሌሎች መምህራን እኛን ሳያውቁን እየሰደቡን ሰምታለች ልክ እንዳዩ ሆነው አጠገባችን ሆነው እንዴት እንደምንበላ እንዴት እንደምንጠጣ ምን እንደምንለብስ አብረውን የሚኖሩ ይመስል መምህራን እኛን ስለ እኛ ሲያወሩ ይገርማል። ከዛ እነዚህ ሊድኑ የሚገባቸው ነፍሳትን ያበላሻሉ። ልክ እንጂ የኛን ትምህርት ስታዳምጥ ግን ይወዳነች። ለቅዱስ ቁርባን ለንስሐ ህይወት ለጋብቻ በቃች። አይነጥለዋ ትቢት መንፈሷ ተወገደ። ለምን ቤታቸው የነበረ የዛር መንፈስ እሷ ላይ ነበር ያረፈው። ሌላው ያልነገርኳችሁ በጣም የሚገርመው ነገር ልንገራችሁ። ቤተሰብ በሙሉ በሚጸልይበት ሰዓት ልጅቷ ላይ ነበር የሚመጣው ኢቭን የቤት ሰራተኛቸው ራሱ ትጸልያለች። ስለዚህ መንፈሱ ማረፊያ ሲያጣ ትቤተኛዋ ላይ ነበር የሚያርፈው። እነሱ እየጸለዩ ጸሎት ክፍል ቴሌቪዥኑን ድምፁ ትጨምረዋለች። ይህ ምን ትሉት አላችሁ? አሁን በእግዚአብሔር ላይ ነው ወይስ በማ ላይ ነው የምታላግጠው? በራሷ ላይ ነው የምታሾፈው? በቤተሰቦቿ ላይ ነው የምታሾፈው? በሁሉም ላይ በሁሉም ላይ ነው የሾፈችው። ስለዚህ በዚህ ልክ ምቀኛና ክፉ የሚያደርግ ማን ነው ሲባል ሰው አይደለም። ሰው እንደዚህ ያለ ባህሪ የለውማ ባልታገሳት ኖሮኮችን የመሰለች ንጹህና ጥሩ ልጅ እኮ አላገኝም ነበረ። ከልቧ ላይ ቁራው መንፈስ ባይነሳ ንጽህና እንደ ትህትናዋ አይታወቅም ነበረ። ልጅቷ ትሁት ናት። ቲቢተኛ ያደረጋት መንፈስ ነው ማለት ነው። ራሷን መግራት የምትችል ልጅ መሆኗን ማወቋ በራሱ ገርሟታል። መምህር በቃ ራሴን አስተካከልኩ ገራው ማለት ነው፣ እኔ አሁን እንደዚህ እንደ በፊቱ የለብኝም። አ የለብሽም ወይ እንግዲህ ገርማል በጣም ትላለች። አያችሁ ሲነሳ ከተነሳ ተነሳ ነው በቃ። ልክ ቅዱስ ጴጥሮስን ጌታችን ምንድን ያለው? አትሙትብን ጌታ ሆይ አትሰቀልብን፣ እሰቀላለሁ እያልክን እኮ ነው ሲለው፣ ጊዜ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታውቅም አለው። እንደዚህ ነው ማለት ያለብን። ሰይጣን የሆነ ድህነት እንዳይመጣ በጎ በሚመስል መልኩ ሊያወራ ሲሞክር፣ ሂድ አንተ ሰይጣን ብሎ መቃወም ያስፈልጋል። እዚህ ቤትም እንደዛ ነው የሆነው። ልጅቷ ልክ እንደ ቅዱስ ጴጥሮስ መልካም ነገር የምትናገር ነው የምትመስለው። ይሄን ትምህርት አታዳምጡ፣ ችግር አለባቸው፣ ጠንቋዮች ናቸው፣ ደብተራ ናቸው የምትል ትመስላለች። ግን ጌታችን ኢየሱስ ክርስቶስ ካልተሰቀለ ድነት አይገኝም። ጴጥሮስ አተሰቀልብን ሲል የነበረው አታድን እያለ ነው። ማነው ግን በአፉ ላይ ሆኖ ሲያወራ የነበረው? ሰይጣን። በልጅቷ አፍ ላይ ሆኖ ሲያወራ የነበረው ማነው? ሰይጣን ነው። ይሄን ትምህርት ከምታዳምጡ ዱርዬ ብትሆን ይሻላችኋል፣ አለማዊ ብትሆን ይሻላል። ያ ማለት ጨሌውን አምልክ ይማየ አንተም ወደ ዱርዬነት ተመለስ፣ አንተም እንደፈለጋችሁ መረን ሁኑ፣ የዚህ ሰው ትምህርት አታዳምጡ እያለች የነበረችው ለዛ ነው፣ ተይዛ ነው ማለት ነው። በዚህ ልክ ሰይጣን ያወራል አፍ ላይ ሆኖ። ግን በጎ ነገር የሚያወሩ ነው የሚመስሉት መምህራን ላይ ሊቃውንት ላይ ሆኖ ስለኛ ሲያወሩ እውነት እኛ አድርገ ነው እነሱ ለህዝቡ ተቆርቆረው ለቤተክርስቲያን እነሱ ከሚቆረቆሩት በላይ ማንም የሚቆረቆር የማይመስላቸው ሰዎች አሉ። ምንም ኃጢአት የሌለበት ማለት አስራት ቢያወጣ እንኳን እንደ ኃጢአት የማይቆጠርበት ስራ ነው። አንዳንድ ጊዜ እኮ ናይት ክለብ ከፍተው ጭፈራ ቤት ከፍተው ቡና ቤት ከፍተው ምናምን ውስኪ አራጭተው ዝሙት አስፈጽሞ አስራት እናወጣ ብሎ የሚያመጡ ሰዎች አሉ። ያውን አስራት ለማውጣት አስቸጋሪ ነው። ለመመጽወትም አስቸጋሪ ነው። መባ ለመስጠት ምንጣፍ ገዝቶ እጣን ገዝቶ አምጥቶ ለቤት ከሳን ለመስጠት ራሱ ጋር በጣም አስቸጋሪ ነው። በእንደዚህ አይነት ስራ ላይ ሆነው ማለት ነው። ያው አባቶች ዝም ብሎ ይቀበላሉ። ጻርቃ ምሩካል ምመና ንግሪ እያሉ ስለ ዝም ብሎ ይቀበላሉ እንጂ አስቸጋሪ ነው እና ይህን ይመስላል የዛሬው ገጠመኛችን። እኔ ሳልናገር አላልፈው እንደው ተከራይ የሆናችሁ ሰዎች አከራዮቻችሁን ብትችሉ በፍቅርና በሰላም ያዟቸውና፣ ይህን ትምህርት እንዲያዳምጡ ለማድረግ ሞክሩ። እንዲለወጡ ስለ ሕይወታቸው ጸልዩላቸው። ይህን ትምህርት እንዲያዳምጡ ስትነግሯቸው ከቤት ያባርሩናል ብላችሁ የምታስቡት ሀሳብ ጥሩ አይደለም። እውነቴን ነው ው ሐዋርያት ሊመሰክሩ ሄደው ከተሳየፉት እኩል ነው የሚቆጠርላችሁ ወደ ገጠሩ ይገባሉ ወደ ባዕድ አምልኮ ወደ ሰበት ዳአት ወደ ካል ፍጥረት ወደ ገጸ ከልባት ልዩ ፍጡራን ወደሆኑት ሁሉ ገብተው ሰብከው ወንጌል ሰብከው ክርስቶስን አስደስተውታል። እኛ ደግሞ ያከራየኑን ሰዎች፣ አጠገባችን ያሉትን ሰዎች መለወጥ እንዴት ይከብደናል? እና ተመችቶኛል፣ ቤቱ እንዲያበሩኛል አልፈልግም ተብሎ ተመቻችቶ መቀመጥ አይደለም። እንደምንም ብሎ ወንጌልን መስበክ መመስከር ያስፈልጋል። በቃ ክርስቶስ ዋጋ እንደከፈለላቸው አስተብሮም እኮ ቀስ ብሎ ወንጌልን አስተብሮ ደግሞ ጠላታቸው እንዲያውቁ ማድረግም ይቻላል። የግዴታ ጠቋርን ምናምንን ፊትለፊት ሄዳችሁ መናገር አለባችሁ ማለት አይደለም። በቃ መጽሐፍ ቅዱስ የሆኑ ትምህርቶችን የሌሎች መምህራን ትምህርት በማስተማር በፍቅር እነዛን ሰዎች ማቅረብ ይቻላል። ከዛ ቀስ እያሉ ችግር ካለባቸው የመናፍስትን አሰራር ትምህርቱን ተናግሮ ከችግሩ እንዲላቀቁ ማድረግ፣ ይሄ ነገር ከሌለባቸው ደግሞ በዛ መልካም ጉርብትናው መቀጠል ነው። አከራዮችም ደግሞ ከተከራዮቻችሁ ጋር ያላችሁ ቅርርብነት መቼም፣ ይህን ትምህርት የምታዳምጡ በሰው ላይ ድግምት የምታደርጉ ናችሁ ብያ አላስብም። ስለዚህ አታድርጉባቸው አደለም የምለው፣ የሚያደርጉ አከራዮች ካሉ እናንተ ይህን ትምህርት አስተምሯቸው። ነገ አንድ ቀን እግዚአብሔር የእጅን እንደሚሰጥ ዋጋ እንደሚያስከፍል የምታደርጉት ነገር በሙሉ ወደ እናንተ እንደሚመጣ ስትጠቁሙ፣ ሶስቱ ወደ እናንተ ነው ብዬ የምናገረው ለዚህ ነው እንዲስትሉ ሶስቱ ወደ እናንተ ነው የሚጠቁሙ እንዲስትሉ ማለት ነው እና ማንም ሰው የጥፋ ጋር ነው የሚቀበለው በመጥፎ የሚሆን በጥሩ ማለት ነው እግዚአብሔር ሁላችንንም ልቦናችን ይመልስልን ሌላው የሱስ መንፈስ ደግሞ ምን ያህል ልጆቻችንን አጥምዶ ከሰዋዊ ባህሪና ከሰው ተርታ እንዴት እንደሚያስወጣቸው በሀብት ደረጃ ያሉት እንኳን ልጆቻቸው እንደዛ እየለመኗቸው ተቀየሪ ልጅ እያሉ በስነ ልቦና አማካሪዎች በሳይካትሪስት በሕክምና በምን በምን ሞክረው ብሎ የነበሩት በአንዲት በትንሽዬ ጉዳይ ቶሎ ብሎ ወደ ራሳቸው ሲመለሱ ይሄ ትልቅ ነገር ነው። እና መቃወም ይቻላል፣ ግን ስትቃወሙ በምክንያት መቃወም አለባችሁ ብዬ የምናገረው ለዛ ነው። በቃ በምክንያት እንቃወም። እኛ ቤት ውስጥ እናታችንና አባታችን በአዳምልኩ አያመልኩም አይባልም። አዎ አላመለኩም፣ ግን ያመልኩ የነበሩ ቤተሰቦች ከኋላ ዘር ይኖራል። ተያይዞ ተያይዞ በሰንሰለት ይመጣል እኛ ላይ ለምንድን ነው እናንተ ቤት ውስጥ የሌለ ባህሪ ልጆቻችሁ ላይ የሚታዩ? እውነት ጓደኛው ቀይሮት ብቻ ነው? እውነት በዝሙት መንፈስ ከሴት ጋር ከወንድ ጋር ሲተኙ ወይም ሰብስበ ያመጡት መንፈስ ብቻ ነው? እውነት መተት ተወርሮባችሁ ብቻ ነው? ወይ መስተፋቀት ተደርጎ ብቻ ነው? አይደለም። ዛሩ ይጎትታል። ዛሩ የተለያዩ በናፍስትን፣ ከልጅነት ጀምሮ አብሮ ያደገው መንፈስ ሌሎችን ይጋብዛል፣ ኑ እያለ ጠላት ያመጣባቸዋል ጭራሽ። ስለዚህ መጀመሪያ ማሰሪያ ያለባቸው ዛሩን ነው፣ ውስጥ ያለውን አብሮ የተወለደውን ዛር ማሰር ግዴታ ነው እና እግዚአብሔር ሁላችንንም ወደ ህይወት መንገድ በጥበቡ ያምጣል። በጥበቡ ከጥበቦች ውስጥ አንዱ ወንጌል ስጋው፣ ደግሞ ንስሐ። ከጥበቦች ውስጥ አንዱ ደግሞ ትህትና ነው። በፍቅር ነው ሁሉ ነገር የሚሆነው። የልጆቻችሁን መዳን የምትፈልጉ ቤተሰቦች በሙሉ ሁልጊዜ ቅድና የዋህ መልካም ሆነው እግዚአብሔር እጥፍ ዋጋ ይሰጣችኋል። የምታደረጉትን ነገር በቅንነትና በየዋህነት በፍቅርና መልካም በሆነ ቅርርብነት አድርጉት። ተንኮል አይሰራም። በስተርጅና ደግሞ ተንኮል መስራት እውነት ነው መከራን፣ ጭራሽ ወደ ሲኦል ሲሄዱ ሲኦሉን የበለጠ በደንብ አርጎ እሳቱን ማብዛት ነው የሚሆነው እና ቢቻል የልጅነትን ጊዜ አስበው የወጣትነትን ጊዜ አስበው ያለፈውን ዘመን አስበው እንዴት ነው የነበረው፣ ህይወቴ ምን ይመስላል፣ ከነማን ጋር ምን አይነት ጸባይ ነበረኝ፣ ጎረቤቶቼ ጋር ምን አይነት ባህሪ ነበረኝ፣ እንዴት ነበረ የኖርኩት፣ ከባለቤቴ ጋር ከልጆቼ ጋር ያሳለፍኩት ህይወት ምን ይመስላል? ብሎ ቆም ብሎ ማሰብን የመሰለ ነገር የለም። ከዛ በደንብ ታገኙታላችሁ ችግሩን ከእናንተ ግልፍተኛ፣ ሆናችሁ ስሜታ የሆናችሁ የተናገራችሁት ቃላትም ያደረጋችሁት ድርጊትም ለበቀል ብላችሁ የሰነዘራችሁትም ጡጫ መተቱም ካለ ድግምቱም ካለ ሌላም ሌላም መጥፎ ምክር የመከራችሁትም ካለ የዛ ነገር ውጤቱ ምን ሊሆን ይችላል? ዛሬ ላላችሁበት ምስቅልቅል መነሻው ምክንያቱ ያ ነው፣ ከኋላ ያለው እና፣ ንስሐ የማያጥበው ነገር የለም። በንስሐ ከታጠብን በኋላ ምናልባት የሚያስቸግረን እውነት ነው፣ የስጋ በሽታ ነው። የመንፈስ እርካታ ግን፣ የህሊና ረፍት ግን እጅግ በጣም በሚገርም መልኩ ከመቶ ፐርሰንት በላይ ቦነሳለሁ። ስለዚህ የህሊና እርካታና የመንፈስ ደስታችሁን አስጠብቁ። ምናልባት ትንሽ ነው ቻሌንጅ ቢገጥመኝ እዚች ምድር ላይ ከዛ በኋላ ግን እግዚአብሔር የሚደሰትበት ነገር ሲልኩኝ፣ እርግጠኛ ነኝ ይምረኛል። እሱ መሐሪ ስለሆነ ነው እርግጠኛ፣ ምን ሆኖ እንጂ ኃጢአታችን የሚያስምር ሆኖ አይደለም። ግን እርግጠኛ ነኝ ምሮኛል፣ ይምረኛል። የሚምራ አምላክ ስለሆነ ምሮኛል ብለን ተስፋ አርገን ነው ስጋ ደ የምንቀበለው። ትምረኛ ይሆን እንደ ይቅርብልኝ ይሆን አይባልም። ስለ ማርከኝ አመሰግናሃለሁ፣ ወደ ቤተ ስለጠራኝ አይደለም? ስለቆረብኩ ቤተ ስለመጣሁ አመሰግናለሁ ይባላል። እንዲሁ ዝም ብሎ ስለጠራን ልናመሰግን ይገባልና እኛ ቆሻሾች ሆነን ሳለን ቆሻሻችንን ሊያራግፍ መጥቶ አራግፎ ከነ ማንነታችን የወደደን አምላክ ስም የተመሰገን ሆን። ከነ ማንነታችን ሰላሙ የዓለም ማዕበል እንዳይከተን ሲኦን፣ አንተ አማልደ ሚካኤል አንተ አግዘን ሚካኤል የዓለም ማዕበል እንዳይከተል ሲሆን አንተ አማልደን ሚካኤል አንተ አግዘን ሚካኤል በዚህኛው ዓለም ለስጋችን በሰማይ ደግሞ ለነፍሳችን ረዳት ነህና የማተወን ታላቁ መልአክ በልቁምልን ምልል የዓለም ማዕበል እንዳይከተል ሲሆን አንተ አማልደን ሚካኤል አንተ አግዘን ሚካኤል ሁሌም ደርሰሃለ ሁላችን እየቀደምከን ከፊታችን የምትራራነ ለነፍሳችን ሚካኤል አንተ ጠባቂያችን የዓለም ማዕበል እንዳይከተን ሲሆን

አንተ ነሃያል ናሚካኤል የዓለም ማዕበል እንዳይ ክትል ሲኦን አንተ አማልደን ሚካኤል አንተ አክዘን ሚካኤል

አንተ አማልደነ ሚካኤል አንተ አግዘነ ሚካኤል የአደም ማዕበል እንዳይከተን ሲኦን አንተ አማልደነ ሚካኤል አንተ አግዘነ ሚካኤል